ጽናት ድራማ ክፍል ስልሳ እንግዲህ በዛሬው ክፍል ኪራና ጽናት ወደ ድሮ ፍቅራቸው ተመልሰው እንግዲህ ሮማንቲክ ላይፍ ስታይል እያሳዩን ነበር እንግዲህ ጽናትና ኪራ ወደ ድሮ ፍቅራቸው በመመለሳቸው ደስ ያላችሁ ካላችሁ በላይ ካሳዩኝ እንግዲህ ጽናትና ኪራ ከተለያዩ ጽናት ፊቷን ካዞረችበት በጣም ብዙ ጊዜያትን አሳልፋ ነበር እንግዲህ ይህቺ ልጅ መሄዷን አስመልክቶ አሁን በቃ ካላስ እንደ ድሮ መሆንን ፈልጋለች ማለት ነው ምክንያቱም ኪራ በጣም እየተጎዳ ነው ሚስት ትሆነዋለች ብላ ያመጣችለት ልጅም እንግዲህ ሚስት ሳትሆን ጠላት ሆናባቸው ሄዳለች ማለት ነው። እንግዲህ ጽናትን ፈተና ተፈተና ነበረ። ኪራ ሌላ ሴት ጋር እንዳደረ አስመስለው እነ ናሆምና እነ ምሩ ፈተናዋት ነበር። ይሄን የሰማችውም እንግዲህ ምራስ ድምጿን ቀይራ ሌላ ሴት መስላ ስታወራት እንግዲህ፣ ነብር ሆና ሁሉንም ጠርታ ሰብስባቸው እንግዲህ ኪራ ሌላ ሴት ጋር እንዳደረና እንደተናደደችበት እየነገረቻቸው ነበር። ከዛ በኋላ ግን ኪራ ብዙ ጊዜ እንዲቆይ ስላልፈለገ ነገር ነገርን ይወልዳል በማለት እንግዲህ እነሱ ያቀዱት እቅድ እንደሆነ በመንገር ከዛ በኋላ እሷን በጣም እንደምትወደው እና እሱን ማጣት እንደማትፈልግ እሱም ደግሞ በጣም እንደሚወዳትና እሷን ማጣት እንደማይፈልግ ፍቅራቸውን ተገላልጸው እንግዲህ ሮማንቲክ ላይፍ ስታይል እያሳዩ ነው። ጭራሽ ቁርስ ሰርቶላት እንግዲህ ወደ መብላቱ ይሄደዋል ማለት ነው። ቀጣይ እንግዲህ ማን ይሆን የሚበጠብጣቸው? ፍቅራቸው እንዲሁ ይቀጥል ይሆን፣ ወይስ ደግሞ እንደባለፈው ደግሞ አንድ የፍቅር መቀስ መጥቶ ፍቅራቸው እንዲቋረጥ ያደርገው ይሆን? አሁን በአሁኑ ሰዓት ሁለታቸውም ደስተኛ ናቸው። ምክንያቱም ማንም ሰው ቤት የለም፣ እንዳልኳችሁ ነው ሰው እቤት የለም በመሃላቸው አሁን ሊያራርቃቸው የሚችል ሰው ማንም የለም እቤት የሆነ ሰው ቢኖር ኖሮ በዛ ሰው አማካኝነት ሊራራቁ ይችሉ ነበር ነገር ግን አሁን አጠገባቸው ማንም ስለሌለ ሁለታቸው የመሳሳብ እድላቸው በጣም ከፍተኛ ነው ማለት ነው ሰላም ውድ የቻናል ቤተሰቦች እንዴት ናችሁ ደህና ናችሁ በጣም ደህና ነኝ እግዚአብሔር ይመስገን ለቻናል አዲስ ከሆናችሁ ላይክ ሰብስክራይብ አድርጉ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው በዛሬው ቪዲዮ እንግዲህ የመጣውላችሁ ጽናት ድራማ በክፍል 60 ምን ተፈጠረ እንግዲህ ባ ባለፈው ክፍል ስልሳ አንድ ላይ ኪራና ጽናት መነጋገር ጀምረው ነበረ። ጭቅጭቅም ቢኖርም በትንሹ የመቀራረብ ስሜት ነበራቸው። ዛሬ እንግዲህ ይታረቃሉ ባለው መሰረት እንግዲህ ያው አባቱ ያጨለት ሚስትም ሳትመጣ ጽናትና ኪርዌል እንግዲህ ወደ ድሮ እንመለስ። ምንድን ነው ችግርሽ? እኔን የጠላሽበት ችግርሽ ምንድን ነው? እያላት ነበር። እንግዲህ እነምህረትም እነ ናሆሙም በዛሬው ክፍል እንግዲህ ጽናትንና ኪራን ማግባባት፣ አብረው እንዲሆኑ ማድረግ ነበር እንግዲህ ናሆም እነኪራ ቤት ሄዶ ከጽናት ጓደኛ እያወሩ እንደነበረ ምንሆናቸው ቀሩ እንደ ድሮ ጭቅጭቃቸውን ጀምሩ መሰል፣ ብሎ እንግዲህ ወደ ክላሳቸው ሲሄድ ናሆም ያየው ነገር በጣም ነበር ያስደነገጠው። ወደ ክላሳቸው ሲገባ ኪራና ጽናት ሊሳሳሙ ሲሉ ነበር። እንግዲህ ጽናትና ኪራ ደግሞ ይሄን ነገር ሊያደርጉ የቻሉት በማውራት አልግባባ ሲሉ፣ ሲያወራት፣ ሲያስረዳት አልረዳው፣ ስትል አልገባ ሲል ከቃል ይልቅ ተግባር ይሻላል ብሎ ሊስማት ሲል እንግዲህ ናሆም የተባለ የፍቅር መቀስ ዘው በማለት ሳይሳሳሙ ቀርተዋል ማለት ነው። ናሆምም እንደዚህ በማድረጉ በጣም ነበር የተናደደው፣ በጣም ነበር የተጸጸተው። እነሱም እንግዲህ ደንግጠው ተሳሳሙ ነበር ሲላቸው ጽናት እንግዲህ ዓይን ውስጥ ጉዱፍ ገብቶለት ላወጣለት እንጂ ልንሳሳም አልነበረም በማለት እንግዲህ ስራቸውን ለመሸፋፈን ሞክራለች። ብትሸፋፍንም ግን አልተሳካላትም ማለት ነው፣ ናሆም በደንብ ስላያቸው። ያው እሷ እንግዲህ መሸፋፈን ፈልጋ ነበር፣ መናገር አልፈለገችም ነበር። ይሄን ያየው ናሆን ግን ነገሩ ተቀይሯል ሲላት እንግዲህ ለጽናት ጓደኛ በጣም ነበር የደነገጠችው። ምክንያቱም እንዲሁ ባንዴ ይቀየራሉ ብለው እነሱም ቢሆንም የማንጠበቅኩም፣ ዛሬ ባንዴ ይታረቃሉ ትንሽ ተግባብተው ቀጣይ ነው እየጠበኩት የነበረና መታት እንደ ደበደባት እንደ ምን ሆነች ጽናት እያለች ነበረ ጓደኛዋ ማለት ነው፣ እንጂ እንደዚህ ባንዲ ሳሳማሉ ብላ አልጠበቀችም። እና እንግዲህ እየተሳሳሙ እንደነበር ሲነግራት ናሆም እንግዲህ እሷ ማመን አልቻለችም። አንተ የፍቅር መቀስ ለምን አባ ሄድክ? ምን አለ ብትረጋጋ? ዘና ነው የምታረገኘው። ምን አቅለበለበ ባንተ? የፍቅር መቀስ እያለች እንግዲህ እንደወቀሳም እንደ ስድብም ብቻ ብዙ ነገሮችን እያለችው ነበር እና ሆምም እሱም እንግዲህ እየተጸጸተ ነበር በመሄዱ እሱ ያው እየተጣሉ ይሆናል ብሎ ነበር የሄደው እነሱ ግን ብቻቸውን ሁነው ፍቅራቸውን ሊያጣጥሙ ሲሉ ነበር መንገድ ላይ የደረሰው መጀመሪያ ቢጨቃጨቁም ወደኋላ ግን ወደ መግባባቱ ደርሰው ነበር እንግዲህ የሚዋደድ ሰው ታውቃላችሁ በመሀል እልህ ሲይዘው እንደዚህ ነው ማለት ነው እና ቢሆንም ግን መጨረሻው ያማረ ሆኗል ማለት ነው። በጣም ደስ የሚል አጨራረስ ነው የዛሬው ክፍል። ምንም ያናደድ የለውም የሚያበሳጨለውም፣ በቃ ከመጀመሪያው እስከ መጨረሻው በጣም ደስ የሚል ልክ መሀል ላይ እንደነበረው እየሆነ ነው ማለት ነው። አሪፍ እየሆነ ነው። ምረት ደግሞ በዛ የሆነ የሚያስጨንቃት ነገር አለ። ምክንያቱም ናሆም ለእናቱ ምረት ታማሚ እንደሆነች አይሰማም። ጽናትም ሌላ እያስጨንቃት ያለ ነገር አለ። የኪሩ እናት የካንሰር በሽተኛ እንደሆነች ኪሩ ዌል አያውቅም። አባቱ ነው ለዚህም እናቱ ሳትሞት እንዲያገባ የሚፈልገው። ጽናት ይህን ነገር ታውቃለች። ስለዚህ አባቱ ካልፈቀደለት ደግሞ ጽናት ልታገባ ያኔ እንትና ማለት ነው። ጽናትና ኪሩ ካልተጋቡ ሌላ ሴት የግድ ማግባት አለበት። ምክንያቱም እናቱ የካንሰር በሽተኛ ስለሆነች እሱ ሲያገባ ሲዳር ሲኳል ማየት ትፈልጋለች። አባቱ ለዚህ ነው ያስቸኮለው ሌላ ሴትም ያመጣለት። አሁንም ሌላ ሴት ሊያመጣ ይችላል። ኪሩቤል ቶሎ ብሎ ለቤተሰቦቹ ከጽናት ጋ ያላቸውን ግንኙነት ካልተናገረ አባቱ አሁንም ሌላ ሴት አምጥቶ ጽናትን አግባቢያቸው ማለቱ የማይቀር ጉዳይ ነው። ምክንያቱም እናቱ ምንም ሳትሆን ኪራ አግብቶ ማየት ትፈልጋለች። እሱም እሷም ሁለቱም ይፈልጋሉ ማለት ነው። ስለዚህ ኪራ ደግሞ እናቱ እንደዚህ በሽተኛ እንደሆነች አያቅም፣ እንደዚህ እንደምትፈልግም አያቅም ማለት ነው። እና ጽናትን ይህ ነገር በጣም እያስጨንቃ ነው። ልንገረው አልንገረው እያለች እየተጨናነቀች ነበረ። ምራት ደግሞ የራሷ በሽታ፣ የናሆም እናት እኔ በሽተኛ እንደሆንኩ ብታቅ ምን ትላለች? መናገር ለምን አልፈለግም? ለምንስ ደበቀ? ፈጣሪ ሆይ እንዳታለያየን እያለች እንግዲህ አሁን ለሷና ለናሆም ጸሎት እያደረገች ነበረ። የጽናት ጓደኛ እንግዲህ በቀደም ሲያስጨንቃት ሲያስለቅሳት የነበረው ነገር ዛሬ ምንም ግልጽ የሆነ ነገር የለም። ልክ እንደ ድሮ ሆና እየሳቀችና እየተጫወተች ነው የነበረችው። እንዶም ነኪራና ጽናት እንደዚህ በመሆናቸው እየተደሰተች ነበር። እና ምን እንደው ችግሯ ግራ ገብቶ ነበር፣ ግን ምንም አይነት የሚያሳይ ፍንጭ የለው ማለት ነው። ዛሬ በዛሬው ክፍል እንግዲህ ደስ የሚል ነገር ነው ያለ። የበፊቶቹ ናቸው ሌላ የተጨመረ ሰው የለም። በቀጣይ ክፍል ግን በእርግጠኝነት ሌላ ሰው ይጨመራል ብዬ አስባለሁ። ምክንያቱም የኪሩቤል አባት አሁንም ኪራ እንዲያገባ ይፈልጋል፣ ሌላ ሚስት እንደሚያጭለት ነግሮታል ማለት ነው። ስለዚህ የታጨችው ሚስት ወደነ ኪራ ቤት ትመጣለች ብዬ አስባለሁ፣ ወይም አባቱ ወይም እናቱ ሊመጡ ይችላል ወደ ቤት። እንደዛ ሆነ ማለት ደግሞ ሌላ ችግር ይፈጠራል ማለት ነው። ወንድ ነ ኪራ ቤት ሌላ ሴት ከመጣች ለኪራ ሚስት ሆና ኪራና ጽናት አሁንም ደግሞ ትንሽ ሳይቆዩ ሌላ ችግር ሊፈጠር ነው እና ጽናት ይህን ነገር አንደኛ በግልጽ መናገር አለባት። አባቱ እንዲያገባ እንደምትፈልግ እንደሚፈልግ ምናምን ከዛ ደግሞ ኪሩቤልም ከጽናት ጋር ያላቸውን ግንኙነት ለአባቱ መናገር አለበት። ስለዚህ ከሷ ጋር መጋባት አለባቸው ብዬ አስባለሁ። ሌላ ሰው መጥቶ ፍቅራቸውን እንዳይበጠብጠው ሁላችሁም ጸሎት አድርጉ ማለት ነው። ቀጣይ እንዲሁ እየቀጥሉ አሁን ላይ ያለው በተለይ ወደ መጨረሻ ያለው ሮማንቲክ ኦ ኦማይ ጋድ በጣም ነው ደስ የሚለውና የዛሬው ክፍል እንግዲህ፣ ቀጣይም እንደዚህ እንደሚሆን ተስፋ እናደርጋለን። ሌላ የሚበጠብጥና የሚረብሽ ሰው እንዳይመጣ። ጽናት እንግዲህ ጸባያን መቀየር ትችልበታለች። አንዴ ጥሩ ሰው ትሆናለች፣ አንዴ መጥፎ ሰው ትሆናለች። ይህ ነገር ደግሞ ለኪራ በጣም ግራ እያጋባው ነው። ሶ ጽናት እንዲሁ እንድትቀጥል እንግዲህ የግድ ኪሩቤል መናገር አለበት። ጽናትም ሁሉን ነገር በግልጽ ለኪሩ ማስረዳት አለባት ብዬ አስባለሁ። ከዛ ውጭ ግን እንደዛ ካላስረዳችሁ ሱነታውን ካላወቀን አሁንም ቢሆን ግራ እየተጋባ የማይሆን ነገር ሊያደርግ ይችላል። ባለፈው የመጣችው ልጅ የሆነ ነገር አድርጋ ራሷ ጥፋት ባሰራ ኖሮ ከኪራ ጋር መግባባት ጀምሮ ነበር፣ እየተግባቡ ነበር፣ እሷም ችግሯን እየነገረችው ነበር። ግን እሷ የመጣችበት ዓላማ ደግሞ ሌላ ስን ነበር። እንግዲህ እድሜዋ ሳይረዝም ወደ ቦታ ሄዳለች ማለት ነው። አሁንም ቢሆን ሁለቱ ካልተነጋገሩ ሌላ ችግር ይፈጠራል ብዬ አስባለሁ። እንግዲህ በቀጣይ ክፍል ኪራና ጽናት እንዲቀጥላሉ ወይስ ደግሞ ሌላ ሰው መጥቶ ፍቅራቸውን ይበጠብጣል። ግምታቸውን አስቀምጡ። ባይ ባይ።